በአሜሪካ የቀረበው የሰላም አማራጭ ከዚህ ቀደም በሐማስና እስራኤል መካከል የነበረው ጦርነት እልባት እንዲያገኝ አስችሏል። አሁን ደግሞ ለዓመታት የዘለቀው የሩሲያና የዩክሬን ጦርነት ጋብ እንዲል እልባት እንዲያገኝ አዲስ የሰላም እቅድ መጥቷል። ይህ የሰላም እቅድ 28 ነጥቦችን የያዘ ነው፣ ተስፋም ተጥሎበታል። በተለይ ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር ያለውን ጦርነት ለማቆም ባለ 28 ነጥቡ የሰላም እቅድ ላይ የተደረጉ ለውጦችን መቀበላቸው ተነግሯል። ይህም ነው እንግዲህ አዲሱ የሰላም አማራጭ ተስፋ እንዲጣልበት ያደረገው። የአሜሪካው የውጭ ጉዳይ ሚኒስትር ሩቢዮ የዩክሬንና አውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ካደረጉት ስብሰባ በኋላ በሰጡት ጋዜጣዊ መግለጫ አሁንም መከናወን ያለባቸው ያላቸው የተወሰኑ ስራዎች አሉ የሚል ሀሳብ አንስተዋል። ነገር ግን በአሜሪካ የተዘጋጀውና ለሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮቿ ስጋታቸውን ማሰማታቸውን ቢቀጥሉም በሩሲያ በኩል ግን የሰላም ስምምነቱ መሠረት ሊሆን እንደሚችል አጽንኦት ተሰጥቶበታል። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን ዛሬ በቆይተው አንስተዋል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።